በቃሽ፣ ከዚህ በላይ እንድታሟርችበት አልፈቅድልሽ። የእውነት የነከው ነው መሞቱን አረጋግጫለሁ። ልክ ነህ፣ ከያዘን መጨረሻው ዝም ነው። አስከሬኑን የሚፈልግን ማግኘት አለብን። አባይ፣ ሰምኛልሽ? ዝም በይ ብዬሽ አለ። ዝም በይ ቲና። አስከሬን እንዴት ነው ማግኘት ምንችለው? እኔ እንጃ። እንግዲህ ማዘጋጃ ቀብረውት ከሆነ ፎቶውን ይዘን ማፈላለግ ነው። ማዘጋጃ ለቤተሰብ ሳያሳውቅ ነው እንደሚቀብር ነው ብል እንጂ ከዚህም በኋላ እኛ ወደ እሱ እንጂ ወደኛ እኮ አይመጣም። አጭር ጊዜ ውስጥ እንጨርሰዋለን። ከዛ ሂሳቡን እንከፍላለን። አሁን እሺ እቅድሽ ምንድን ነው? አንድ ቦታ ደርሼ እመጣለሁ። ጉዳዩ ከተሳካ አሳውቅሃለሁ። ብቻሽን? ስመለስ ደውልህና እንወጣለን። እሺ ጀግናዋ ትሁት አጋችሁ ላይ ጉዳት በማድረስ አባባል ልታስመልጣቸው ችላለች። ቲና ግን አባዬ እንደሞተ አድርጋ እያስወራች ነው። እረ እንዳውም ልቅሶ ድረሱኝ አሁን ልቤ ተሰብሯል፣ አባዬ አባዬ እያለችም አፏን ከፍታ እያለቀሰች ነው። ካሌብ እባክሽን በአባዬ ላይ አታሟርችበት፣ እንዲህ አይነት ነገር ስታወሪ እንዳልሰማች በማለትም ተነስቶ በጥፌ ብሏታል። ሆኖም በስተ መጨረሻ ዳንኤል ምናልባትም አጋቱ አሁንም በጉዳዩ ተሳታፊ ስለሆንኩኝ የሚለቀኝ ይመስልሻል? ምን ማድረግ አለብን እያለ እየተጨናነቀ እንደሆነም ነግሯታል። ሆኖም ቲና አንተ ሁሉንም ነገር ታካብዳለህ፣ ለኔ ተወው። አሁን አባዬ ስለሞተ የእርሱን ጉዳይ እናመቻቻለን። ያስከሚሆን ድረስ የሆነ ቦታ ደርሽ የመምጣት አለብኝ በማለት ዳንኤልን ተሰናብታ ወደምትፈልገው ቦታ ማመርታለች። ዳንኤል በዚህ ሁኔታ ከእርሷ ጋር ሲለያይ ግን አባባ ቸሩ መድሀንያልም ከሞት ባራ ተረፍከኝ አምላኪ ሆይ ተመስገን እያሉ ፈጣሪያቸውን እያመሰገኑና ፈተና የወጡበትን ታሪክም ፈጣሪያቸውን እያመሰገኑ ከዳንኤል ጋር ተገናኝተዋል። ዳንኤል እንዴት ነህ ብለውም እቅፍ አድርገውታል። ዳንኤል በጣም ተደናግጧል። ምክንያቱም ያባባ ነው ሞት በተደጋጋሚ ጤና ነግረው ስለነበረ እኔ ግን አባዬ የሞት አይመስለኝም ራስሽን እንደዚህ አድርገሽ ባታሞኝ መልካም ነው ቢላትም፣ ቲና ግን አልሰማም እያለችው በስተ መጨረሻም አባዬ በህይወት መኖሩን ለማረጋገጥ ችሏል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ እያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል አርባ ሁለት ምን አዲስ ነገር አለ? በባለፈው ክፍል ቲና አባዬ ወደ ታገተበት ቦታ እየሄደች ሳለ እሷ ከጀርባ እየተከታተለቻት እዛው ቦታ ድረስ ደርሳለች። ሆኖም ዳንኤልና አባዬ ላይ ጉዳት በማድረስ ለምን ፈታው እያለም በቦክስ ሁለታቸውን መጥቷቸው ነበረ። ታጋጅ ግን ባላሰበው ሁኔታ ከትሁት በጀርባው ጉዳት ደርሶበት እዛው መሬት ላይ ተዘሮ ወድቋል። አባዬም በቦክስ ስለተመታ ክፉኛ ተጎድቶ ስለነበረ በቶሎ ሊነቃላት አልቻለም ነበረ። ትሁት አባዬ ንቃ፣ አሁን እዚህ ክፍል መውጣት ይኖርብናል በማለት እርሳቸውን ደግፋም ከክፍል ልታስወጣቸው ትሞክራለች። ዳንኤል ግን እዛው እንደወደቀ ነው። በእርግጥ አባዬን ስለደገፈችው ዳንኤል ለማንሳት አቅሟ አልነበራትም። ግን የመጀመሪያ ውሳኔዋ ማድረግ የፈለገችው አባባን ብቻ ይዞ መውጣት ነበረ። ሆኖም ከምግብ ጋር ተለያይቶ እየሰነበተውን አባባን አሁን ላይ የሆነ ነገር እየጋብዘችም ካሉበት ለማነቃቃት እየሞከረች ነው። ወደ ቤት አልሄድም ብለዋታል። ለምን አባዬ? በፍጹም አይሆንም መሄድ ይኖርብናል፣ አለችው ለካሌብም ለማንም አትናገሬ አሁን ከሄድኩ ሌላ ችግር የሚፈጠር ይሆናል። ስለዚህ በዚሁ በውጭ መቆየት ይኖርብኛል፣ በማለት ትሁት ጋራ ባደረገችው ነገር ሚስጥራዊ አድርጋም እንድትይዝና እርሷ ወደ ቤት እንድትመለስም ትደረጋለች። ካሌብም ምንም እንኳን ስለ አባዬ መፈታት የሚያውቀው ነገር ባይኖርም ትሁት ግን አንዳንድ ነገሮችን እየነገረች እንዲረጋጋ አድርገዋለች። ስሜታዊነት ወጥቼ ቆም ብዬ እንዳስብ ስላደረግሽን ከልብ አመሰግናለሁ ትሁት፣ ምን ጊዜም ሰማሻለሁ በማለትም የእሷን ምክር እየተቀበለ ነው። እናም ወደ ማገቻ ቦታ ስትሄድ ዳንኤልን ክፉኛ ወድቆም ተመልክተዋለች። አጋቹን ልታገኘው አልቻለችም። ዳንኤል ምን ሆነ ነው አለችው። ምን እንደተፈጠረም የማውቀው ነገር የለም። አባዬ የት እንደሄደም ዳንኤልን ጠየቀችው። ዳንኤልም እጁን የታሰረውን ገመድ ለመፍታት እየሞከረ ባለበት ሰዓት አጋቹ መጥቶ ጉዳት አድርሶበት ነበረ። እሱም ብቻ አይደለም እኔንም ደብድቦኛል። እዛ በኋላ የተፈጠረውን ነገር ማስታወስ አልቻልኩም እያለም ለቲና እየነገራት ነበረ። ቲናም ዳንኤልን ከወደቀበት እንዲነሳ አድርጋም ወደ ቤት ትመልሰዋለች። ሆኖም አሁን ላይ ቲና ያመነችው ምናልባትም አጋቹ አባባን ገድሎታል የሚል አስተሳሰብም ነበራት። ትሁትም ያንን ጀብድ ከሰራች በኋላ ለካሌብ አንዳንድ ነገሮች እያወሩና ና አባዬ በሰላም ወደ ቤቱ መመለስ እንደሚችል እየነገረችው ነበረ። ሆኖም በዚህ ሁኔታ እነሱ ተረጋግተው እያወሩ ባሉበት ሳ ቲና ግን መርዶ ይዛ ወደ ቤት ትከሰታለች። አባዬ አባዬ ሙቶ አላሉ በህይወት የለም እያለችም እየተናገረች ነበር። ካሌብ ምን እያልሽ ነው አለ። ካሌብም ሆነ ትሁት ምንም አይነት መደናገጥ አይታይባቸውም። በእርግጥ ትሁት ያደረገችውን አድርጋ ነው ሌብም የቴናንተን ኮል ጠንቅቆ ያውቃልና በሷ ጩኸትና ልቅሶ ሊደነግጥላት አልፈለገም። ይልቁንስ በአባዬ ላይ ምን ታሟርችበታለች? አባቴ በሰላም ወደ ቤቱ ይመጣል። ምን ማለት ፈልገች ነው? አንቺ አስመሳይ በማለት ተነስቶም በጥፊ ያጠናግራት ገብቷል። መጀመሪያ በእርግጥ በሞቱ እንዲጽናኑና እኛም ወደ እሱ እንጂ እሱ ወደ እኛ አይመጣም፣ ስለዚህ ሞት ያለ ነው እያለችም እየተናገረች ነበረ ለማንኛውም ግን አሁን ባታምኑ አይፈረድባችሁም ያባየን አስከሬን እስካላያችሁ ድረስ እያለችም በሞቱ እንዲረጋገጡ እያደረገች ነበረ። ይሄኔ ትሁትም እና አስከሬን የጣሉት በማለትም ጠይቃታለች። ይሄኔ ምናልባትም እኮ ቤተ ዘመድ የለውም ብለው በመዘጋጃ ቀብረውት ሊሆን ይችላሉ የሚል ንግግር ነበር የሰጠቻት። ሆኖም እንዴት ሊሆን ይችላል በመጀመሪያ ቤተሰብ መኖርና ለመኖሩ ሳያጣሩ እንዴት መዘጋጃ ይቀብረዋል አለቻት። እሱ ትክክል ነሽ፣ አዎ ቤተ ዘመድ መኖርና ለመኖሩን ካላረጋገጡ አይቀብሩም ሲባል ሰምቻለሁኝ። ለማንኛውም አሁን እንውጣና አስከሬኑን መፈለግ ይኖርብናል እያለችም እያማረተችባቸው ነው። በእሷ ንግግር ግን ካሌ ብስጭት ተብሎባታል። ሁን በጥፊ ካጠናገራት በኋላ ቤቱን ለቃ እንድትወጣም የሚያደርጋታል። ጋችሁም ወደ ቲና ስልክ በመደወል አባባ እንደሌለና ቲና ተመሳጥራ አስወጣቻቸው የሚል እምነትም ስለነበረው በህይወቴ ምን አይነት ቀልድ ቀለድሽብኝ? ለማንኛውም እንድንገናኝ ይፈልጋለሁ እያለም ከዛ ከማገቻ ቦታ እንድትመጣም ያደርጋታል። ታዲያ አቀባበል ያደረገላት በጥፊ ነበረ። ምን አይነት ወራዳ ሰው ነች። መጀመሪያ አድርግ ብለሽ ተስማምተን ስናበቃ እንዴት ትከጅኛለሽ? ምን ያህል ሰው ቢኖርሽ ነው? ሁለቱንስ ከዚህ ክፍል እንዲወጡ እያደረግሽው? በማለትም ቴናን በጣም እየጩኸባት ነበረ። እንደውም ተጨማሪ ገንዘብ እንድትከፍለውም እያስገደዳት ነው ሆኖም እሷ ስለ አባዬ መውጣት የምታውቀው ነገር እንደሌለና ይልቁንስ ምናልባትም በህይወት ላይኖር ይችላል የሚል እምነት እንዳላትም እየነገረችው ነበረ። ኔልም ከወደቀበት ሲነቃ አባዬን ስላላገኘውና ምናልባትም ሞቶ ይሆናል የሚል እምነት በእርሱም ቢሆን ተፈጥሮበታል። ቲናም እንደ ሞት አረጋግጣለች። ሆኖም እንደ መጣ ነበረ ለትት አባዬ ሳይሞት አይቀርም በማለት የተናገራት። እርሷም ስልኳን እያየች እንዲሞት ቀላል ነው እንዴ እንዴት እንደዚህ ታወራለህ? በማለትም የዳንኤልን ንግግር በፍጹም ልትቀበለው አልፈለገችም። ያ ከትሁት ምንም አይነት ለውጥ ስላላገኘም ቲናን እኔ ግን አባዬ የሞተ አይመስለኝም፣ ከትሁት ስነግራት ምንም አልተደናገጠችም ነበረ ይላታል። ም እኮ ስነግራቸው አልተደናገጡም፣ ግን እመነኝ በህይወት የለም እያለችም እንደሞተ አረጋግጣለች። በስከ መጨረሻ ካሌብ እንዴት አድርጌ በአውጣጣት ይሻላል አባዬ ሞቴ የምትለው ከምን ተነስቷ ነው? ዛሬስ በጣም ነው ያናደደችኝ፣ እያለ ለትሁት እየነገራት ነበረ። ትሁት ካሌብ ስሜታዊ ይሁን፣ አሁን እርሷን በጥፊ መማታት አልነበረብህም። ለማንኛውም አባዬንን ያስመልጨዋለሁ በህይወት አለ እመነኝ አለችው። ይህኔ እሱም በጣም አመሰገናት። ትሁትዬ ለአባዬ ስላደረግሹ ነገር ፍዬ የማልጨርሰው ውለታ አድርገሽልኛል፣ ብቻ ግን እግዚአብሔር ክፈልች በማለት እያመሰገናት ነበረ። ፋም አባዬም ከልብ የመነጨ እንደምትወዳቸውና እንዲህ አይነት ጥቃት እንዲደርስባቸው ፍላጎቷ እንዳልሆነና ያደረገችው ትክክለኛውን ነገር እንደሆነም ለካሌብ እየነገረችው ነበረ። አባዬም ከዛ ከሞት ባህር ያወጣህኝ አምላኬ ሆይ ተመስገን፣ አይቸሩ መድኃኒዓለም እዛ ከጭንቅ እንዴት አድርገህ አወጣህኝ፣ አያንተ እግዚአብሔር ቸርነትህ አያልቅም እያሉ ብቻቸውን እየተመሰለሰሉ እና ስለተደረገላቸው ነገር ለፈጣሪ ምስጋናቸውን እያቀረቡ ነው። በሌላ በኩል ዳንኤል እና ቲናም እጅ ገብቶብታል እና ምን ማድረግ አለብኝ አሁን? አጋቹ ቢያገኝን እንዲህ በቀላሉ የሚምረን ይመስልሻል? በማለት ለቲና ጥያቄ አቅርቦላታል። ቲናም ስለዛ ጉዳይ አታስብ፣ አባዬ እንደሆነ ሙቷል። ለዚህ የሚጠይቀኝን ገንዘብ ልሰጠው አልፈልግም። ምክንያቱም አጋቹ እንዲሞት ሳይሆን በእገታ ላይ እንዲቆይ ነበረ የኔ የፈለግኩት እርሱ ግን ከስምምነታችን ውጭ አባይን ገድሎታል ስለዚህ ገንዘብ ልሰጠው አልችልም ምክንያቱም አንድ እኩል ሆነናልና እያለችም የወደፊት ሁኔታዎቿን እያመቻቸች ነው ዳንኤል እኔ ግን አይመስለኝም ብሏል በጣም ፈርቷል ሆኖም እየኔ ፍቅር ምንም ነገር አታስብ አንተ ብዙ ጊዜ ሁሉን ነገር ስለምታካብር ነው እንጂ ይሄ በጣም ቀላል ነው እያለች እርሷ ቀላል እንደሆነም ለማሳመን እየሞከረች ነው አባባም ብቻቸውን ሲምሰለሰሉ ከቆዩ በኋላ ዳንኤል ና ቲና ሲለያዩ ቀጥታም ወደ ዳንኤል በመሄድ ዳንኤል እንዴት ነህ ብለው ድንገት መጥተውም ዳንኤል ፊት ላይ ድቅን ብለዋል። ይህኔ ዳንኤል ያላስበው ክስተትም ማለትም አባዬ ሞቷል በሕይወት የለም እያለ ለትሁት የነገራት አሁን ግን ፊት ለፊት መታየቱ እጅግ በጣም አስደናቂ ሆኖበታል። ለማንኛውም ግን ቀድማ ያሟረተችባቸው እና ሞታቸውን የተመኘችላቸው አባባ ከዛ ጭንቅ በትሁት አማካኝነት ወጥቶ ዛሬ ላይ እየተንጎራደዱ ይገኛሉ። ቲና መቼ የማይሳካለች ተብላለች። ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። በቀጣይ ትሁት ድራማ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።